የዚህ አይነት ስህተት በብዛት ብዙም ስለ መኪና እውቀት የሌላቸውና ለማሽከርከር አዲስ የሆኑ እንዲሁም ግድ የለሽ የሆኑ ሰዎች ሲሰሩት ይስተዋላል። ታዲያ ይህ ስህተት የመኪናው ጉድበት ሊቀንስ አሊያም ለከፍተኛ ውጪ ሊዳርጋችሁ ይችላል። የሞተር ዘይት በምጨምሩበት ጊዜ የዘይት መጠን ከሚሽከረከረው ኮሎ በላይ እየሄደ ከሆነ ምን የሚፈጠር ይመስላችኋል? ከመጠን በላይ ከሞላችሁትስ ችግሩ ምንድነው? ወደ ሙከራው ከመሄዳችን በፊት ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን እንቅልፍ ከማጣትም ሆነ ከመኪና ስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል አስገጥሙ። ለእይታ እንዲያመቻችሁ ሞተሩ ተከፍሏል። ወዲያውኑ ኮሎው ከዚህ በኋላ በነጻነት መሽከርከር እንደማይችል ማየት ትችላላችሁ። ወፍራም ዘይት ውስጡ ሞልቶታል፣ ያም መጨናነቅን ፈጥሯል። በዚህ ምክንያት የእንጅኑ ኃይል ቀንሷል። እንደዚህ ሲሆን ደግሞ አነስተኛ ኃይል ወደ ጎማው እንዲደርስ ስለሚያደርገው መኪናው ደካማ ሆኖ እንዲሰማቸው ያደርጋል። ያንን ለማካካስ ሞተሩ ተጨማሪ ነዳጅ ማቃጠል ይጀምራል። በዚህ ሞተር ውስጥ የተሻለ እይታ እንድታገኙ ሆን ተብሎ ከመጠን በላይ ተሞልቷል። ኮሎ በሚሽከረከርበት ጊዜ ከታች የተቀመጠውን ትርፍ ዘይት ያለማቋረጥ ያነሳሳል። ይህ ሁሉ ተጨማሪ መጨናነቅ የሚመጣው ከዚያ ነው። በዘይት ውስጥ መሽከርከሩን ሲቀጥል ብዙ በብልስ መፍጠር ይጀምራል። እነዚህ በብሎች ወደ ዘይት ፓምፑ ውስጥ ጠልቀው በሞተር ውስጥ ይሰራጫሉ። በዚህ ምክንያት ለስላሳና ወጥ የሆነ ዘይት ወደ ኮሎ ከመምጣት ይልቅ በአየር የተሞላ ዘይት እንዲኖረው ያደርገዋል። ይህም የዘይቱን ውጤታማነት በእጅጉ ይቀንሳል። ታዲያ ይህ ችግር የሞተሩን የነዳጅ ፍጆታ ከጨመረ ለነዳጅ የምታወጡት ወጪ ይጨምራል፣ እንዲሁም መኪናው ሙሉ አቅሙን እንዳይጠቀም ያደርገዋል። ምናልባት መኪናችሁ እንደዚህ አይነት ምልክት እያሳየ ከሆነ ችግሩ ይህ ሊሆን ይችላል። ይህም ቪዲዮ ማየት ላለበት ወዳጃችሁ ሼር አድርጉ። በተጨማሪም እንደዚህ አይነት ከመኪና ጋር የተያያዘ መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።